ከቴበር ወይም ከስንዴ ወይም ከገብስ አንድ ጣሳ መቼ ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጥም አዘዋና ነው። አሁን ከዚህ ጋ ሙሉ የዘካተል ፍጥር ግንዛቤ ዚጋ ታገኛላችሁ። ማን የማውጣት አለፍትና የተጣለበት አባት ነው። አባት የራሱንና የሚስቶችን የልጆቹን ያወጣል፣ ለትልቁም ለትንሹ። ካልቻለስ እናት ማውጣት ትችላለች። ካልቻሉስ ልጆች ማውጣት ይችላሉ። ችግር የለም ልጆች ማውጣት ይችላሉ። ልጅ አንቺ ከሆነ ያለሽ እናትና አባትሽ አቅም ከሌላቸው የእነሱን አስባችሁ። ምን ያክል? አንድ አንድ ጣሳ አሉ ነብዩ ሰለላሁ። አንድ ጣሳ በአንድ ሰው ላይ ጣሳ የሚለው የአሁን ጊዜኛ ኢትዮጵያ ላይ የምናውቃት ነች ወይ አይደላችሁ? በነብዩ ሰለላሁ ወሰለም ጊዜ የነበረውን ጣሳ ሼክ አብዱልአዚዝ ቢን ባዝ የተባሉ ታላቅ ዓሊም ሲገልጹ ምን አሉ? አሁን ጊዜ ባለው በኪሎ ሁለት ኪሎ ከግማሽ ወይም እስከ ሶስት ኪሎ የሚቀርብ ነበር ብለው ተናግረዋል። ስለዚህ ሶስት ኪሎ አድርጋችሁ መስጠት የዱንያ ዘካና ዘካ ተልፊጥር አንድ ነው እንዴ? የዱንያ ዘካና፣ አንዴ አሁን እያወራን ያለ ነው ስለ ዘካተል ፍጥር ነው። ዘካተል ማለት ደግሞ በኋላ። ስለዚህ በአንድ ሰው ላይ ሶስት ኪሎ ይደርሰበት። ቴምርና ስንዴ ገብስ ብቻ ነው የሚሰጠው አይደለም። ያን ያሉት ሰዎች በጊዜያቸው ሲመገቡት የነበረው የምግብ አይነት በአብዛኛው ሱስ ስለሆነ ሩዝ ምናምን አይደለም

ገነትን እዚሁ ምድር ላይ ከፈለህ አደርግልሃለሁ አላቸው። ልክ እንዲሁ ደግሞ ህንፃ ማድርግልሃለሁ። ህንፃ የሚባለው ቃል ከመታወቁ በፊት ቁርአን ላይ ታገኘዋለህ። ህንፃንም በምድር ላይ ከፈለህ አደርግልሃለሁ ይላቸዋል። ነገር ግን ስለም ዝቅ ያለን ህይወት ነበር የሚፈልጉት። ለምን? አንደኛ ወለልአረቱ ኸይሩን ለከ ሚለል ኡላ ነው ለአንተ የተሻለች የቀጣዩን ዓለም ጸጋ እንጂ ምድራዊ ጸጋን እዚህን አይፈልግም ሁለተኛ ሀብታም ብቻ ሆኖ በነበር ነብዩ ዐለይሂ ሰላም ድሃ ባይሆኑ ኑሮ አብዛኛው ትውልዳቸው ድሃ ህዝብ ነው አይደለ ታዲያ ድሃ ሰው የእርሳቸውን ህይወት እንዴት አግኝቶ ነው ሊመራና አርአያ ሊያደርገው ይችላው ለህዝቦቻቸው አርአያ የሆኑ ዘንድ አግኝተዋለም አጥተዋለም እያቸው አይደለም ሀብታም የሆነ ሰው እንዴት አድርጎ ህይወቱን ማስኬድ እንዳለ ን ሀብቱን በነብዩ ዐለይሂ ሰላም ሀብታም በሆኑበት ዘመን ያሳለፉን ህይወት ያነባል ይከተላል ድሃ የሆነ ሰው በድህነታቸው እንዴት እንዳሳለፉ ያንን ያነባል ይከተላል አላህ ስብሃነወተዓላ ቁድዋ ርአይ ያደረጋቸውና ሁሉን ነገር በእርሳቸው ላይ እንዲያልፍ አድርጓል። አግኝተዋልም፣ አተዋልም፣ ተደብድበዋልም፣ ድል አግኝተዋልም፣ ሁሉን ነገር በእርሳቸው ላይ አልፏል። በዚያን ጊዜ ሰው እንዴት አሁን ማለፍ እንዳለበት እርሳቸውን አይቶ እንዲሄድ ቀርጾ ቁጭ አድርጎልናል እና ይህ ነው እና በዚህ ጊዜ ደግሞ አብዛኛው ሰዎች በሚመገቡት በአካባቢያቸው ትቀይሩታላችሁ ማለት ነው። ስንዴና ግብፅ ብትሰጣ አሁን የሀገራችን ህዝብ ላይ በላይ ይችላል? ለፈረሴ ነው ወይንስ ለበቅሎ? ስለዚህ ምንድን ነው የምታበሉት? ሩዝ ማለት ነው፣ ወይም ጤፍ ወይም ማሽላ፣ ሰዎች በአካባቢያቸው ከሚመገቡት ማለት ነው። ሩዝ መቼ ነው የሚሰጠው? አደራ የሚሰጠው ለሶላት ሰዎች ከመውጣታቸው በፊት ነው። ስለዚህ ከ28ኛው ቀን ጀምሮ እስከ ዒድ ሶላት ድረስ ባለው ጊዜ ይሰጠዋል ነው

ሁለተኛ ደግሞ ምንድነው? ለደሃዎቹ ምግብ እንዲሆን ዘንድ አሉ። ደሃዎች በበዓል ቀን ወጥተው ከሰው ደጅ እንዳይቆሙ በዚህ በደስታ ቀን እንኳን እነርሱን ለመቻል ሲባል የተደነገገ ድንጋጌ ነው። የበዓል ቀን ከሆነማ ከዚያ በኋላ በበዓሉ ቀን ብትሰጠው ምራቅ። በደስታው ቀን ቆሞ እንዲለምን እንዳታደርጉ አደራ። ብዙ ሰው ይህንን ዘካተል ፍጥር ከበዓል በኋላ ይሰጣል። ላርለም ነብ ስ ለምአምራ አንቶረጃ ሰዎች ከመውጣታቸው በፊት እንዲሰጥ ማዘዋ አሉ። ድሃዎች በዚያ በደስታ እንዳይቆሙ እየተደነገገ ድንጋጌ ነውና ዘካተል ፍጥር ቅድማቸውን መስጠት ከተቻለ ቀን ጀምራችሁ በበዓል ቀን እንዳይለምዱ እዚያን ቀን እንኳ ተሸፈኖላቸው ቤታቸው ደስታቸው እንዲያሳረፉ በሰው ደጀራ እንዳይቆሙ ሲባል የተደነገገ ነው። ወአለይኩም ሰላም። ስለ ዘካት ጥያቄ ቤት ክራይ እንትን መሬት የዓመት በዓመት ውል ተከራይተን ከዛ ያ መሬት ላይ ቤት አሰራንበት በክራዩ የሚታሰብ ማለት ነው። እና ያ የተሰራው ቤት ደግሞ ይከራያል። የክራይ ቤት ዘካ አለበት። ዘካው የሚሞላ የሚደርስ ከሆነ ንሳቡ የሚሞላ ከሆነ አለበት። ያ ማለት የሚጠራቀመው ገንዘብ ማለት ነው። ያ የኪራይ ቤት ግን ከእጅ ወደ ዳር ከሆነ ቤቱ ግን አ አንተ ቢ ኪራይ የሚከራይበት ቤት የባለቤቱ አይደለም፣ ተከራይቶ የተሰራ ቤት ነው። እና ካመት በኋላ ይወስዷል። ባለቤት ባለመሬቱ ማለት ነው። መሬቱን ተከራይቶ የተሰራ ቤት ነው። እሺ፣ ወንድም ቦታ የማን ነው? ቦታው የሌላ ሰው ነው። ከዛ ቦታውን ተከራይተን ያ ቦታ ላይ መሬት ሰራንበት እሺ ቤት ሰራንበት መሬቱ ላይ ቤት ሰራንበት ቤቱን ለአንድ አመት ይከራያል ከዚያ ይወጣል እኮ ይህ የሚከራየው ገንዘብ ላይ ዘካ አለበት ይላል የሚጠራቀመው ገንዘብ ዘካ ነሳቡ መጠኑ የሚደርስ ከሆነ ዘካ ይኖርበታል ሌላ የምታወጣው ገንዘብ ካላቸው ከዛ ጋር ይደምራል ያ የሚጠራቀም ከሆነ የቤቱ ክራይ ማለት ነው የክራይ ዘካ አለበት

ሌላ ጥያቄ፣ አንድ ተራዊ ላይ ስንሰግድ ማለት በስልክ ቁራን መከታተል ይቻላል? ተራዊ ላይ ስትሰግዱ በስልክ መከታተል ለሚያርም ሰው ከሆነ ይሄ ዑዝራ ነው። ለሚያርም አቁሙ ኢማሙ ሲሳሳስ ሊያርም ወይንም ለሚያሰግደው ሰው ከሆነ ይሄም ችግር የለውም። ነገር ግን ዝም ብሎ ለመከታተል እስከሆነ ይህን ኢብኑ ዑሰይሚን የተጠላ ነው ብለዋል ለምን ከተባለ አንድ ትልቅ ሱናን ስለሚያስተዋቸው እሱ ምንድነው በደረት ላይ እጆችን ማስቀመጥ ነቢያችን ስለ ስለም ሲናገሩ ወጣ ሱላት በምትሰግዱ ጊዜ በደረት ላይ ቀኝ እጅን በግራ እጅ ላይ ደርቦ ማስቀመጥ የነብያቶች ሁሉ ሱና ነው ብለዋል

የሰራ የመኪና ዘካ እና አለ ወይ? እሱም ቅድም በተናገርኩት መሰረት እሱም ቅድም በተናገርኩት መሰረት ለዘካ የሚደርስ ከሆነ ተጠራቅሞ ዘካ ይኖርበታል። ነገር ግን ያ መኪና ሰርቶ እንትን የሚል ከሆነ ለዘካ የማይሟላ ከሆነ ይሄ በቤተሰብ አገልግሎት የሚል ከሆነ ዘካ ያለበት እስቲ ያገኝ ምንድን ነው? ማታ ከጓደኛዬ ጋር በሆነ እንትን ተከራክረ ነበረ። ክርስቲያኖችን መጥላት፣ ካፊሮችን በሙሉ አጠቃላይ ባዳህና መጥላት ይቻላል አለ። እና አይቻልም መጥላት ተገቢ አይደለም ምንታይና ላይ ነው ምናምን አውጥቶ የመጀመሪያውን ገልጽ እያሳየኝ ነበር።

መልካም በማድረግ አይደለም። እሺ፣ እሺ። ሌላ አንድ ጥያቄ ነበር። እሺ እ ፍጥር ብለው መስጂድ ለሚሰበስቡ መስጠት ይቻላል ወይ? እነዚያ መስጂድ የሚሰበስቡ ሰዎች ብሩን ሰብስበው ለደሃ እህል ገዝተው ለመስጠት ከሆነ ችግር የለውም። ብሩን ተቀብለው ለመስጠት ከሆነ በቀጥታ ይቻላል። እህል ነውና ሰጠው ያሉት። እሺ መንዬ ሦስት ዓይነት መንዬ አለ ብለህ ነበረ ባለፈው ስታስተምር። የትኛው ነው የሚነጅሰው፣ የትኛው ነው የማይነጅሰው? እሱን ለማወቅ ነበረ። የሚነጅሰው መዝይና ወድይ ነው። መዝይና ወድይ ይነጅሳል። ታውቃቸዋለህ ወይስ ላብራራ? አለ። እሺ አዳምጡ። እነ አላህ ላ ይስተሂ ሚነል ሀቅ ከሰዎች የሚወጡ የዘር ፈሳሾች ሶስት አይነት ናቸው። ከሰው ዘር የሚወጡ ከሰው ልጅ የሚወጡ የዘር ፈሳሽ ሶስት አይነት ናቸው። ኢስላም በጣም የሚዳኝቀኝ ያዚጋ ሰውን በደንብ ያውቀዋል። እንዲህ አድርግ ለማለት ብቻ ሳይሆን ኢስላም አላህ ሰብሐነሁ ወተዓላ በቁርአን ላይ ምን እንደሆን ሁላችንም ነገራችንን ከሚያውቅን ከአምላካችን ዘንድ የመጣ ቃል መሆኑን ይሄ ነገር ምስልሞች ለመተች ያነሱበታል። ዶሚናን ተከተለች ነገር ግን በደንብ ቢያስተውለት ለካ ሁሉ ነገር ከሚያውቀኝ ዘንድ የመጣ ቃል እንደሆነ ብሎ ይረዳበት ነበር። ያ ነገር ቢያረብ ይሄን መጽሐፉ ላይ አይናገርም። የትኛውን መጽሐፍ ደስ ላይ የዘር ፈሳሾች ሶስት ነው መሆናቸውን የዘር ፈሳሽ ብቻ ብሎ እንደሚያስተምር ነገር ግን በተጨባጭ ስናይ ከሰው ዘር የሚወጡ ዘር ፈሳሾች ሶስት ናቸው። እነዚህን ኢስላም ነው ማለት ያለው ኢስላም ጋር እዛቸው አላረን መኒ በዚህና ወዲህ በሶስት መንገድ የሚወጡ የዘር ፈሳሽ ናቸው። ከወንድም ከሴትም አው ከወንድም ከሴትም ናቸው። መኒ የሚባለው የዘር ፈሳሽ በግብረ ስጋ ግንኙነት ጊዜ የሚወጣ ልክ እንዲሁ ሰው ሌሊት ሊሆን ይችላል፣ ቀንም ሊሆን ይችላል። እንቅልፍ ተኝቶ የሚወጣ የዘር ፈሳሽ እርሱ ምን ይባላል? መኒ ይባላል። ይህ መኒ ይባላል። ከዚህ ውጭ ሌላ የዘር ፈሳሽ አለ ወይ? አዎ፣ በሌላ መንገድ የሚወጣ ያ ምንድን ነው? ከሚስትህ ጋር ግብረ ስጋ ግንኙነት ሳታደርግ እንቅልፍህንም ሳትተኛ ልክ እንዲሁ ሳለህ እንቅልፍህን ሳትተኛ ወይ አንተ ፍልየ ከባያ ነቅተህ ሳለህ ዚሁ የሚወጣ የዘር ፈሳሽ አለ። ለምሳሌ ሴት አይተህ ሊሆን ይችላል፣ ወይም ደግሞ ሴት አናግረህ ሊሆን ይችላል፣ ወይ ስሜታዊ ነገር አስበህ፣ ወይም ከሚስትህ ጋር ስትላፋ ሊሆን ይችላል። በዚያን ጊዜ የምትወጣው የዘር ፈሳሽ ምን ትባላለች? መዝህ ትባላለች። ተሻላ ይሄ ነው። በተለያየ ሁኔታ የሚወጣ ነው። ምግብን እስላም እንትን የሚላቸው የሚያውቃቸው ማለት ነው። ሶስተኛ የዘር ፈሳሽ ምንድነው? ወድዬ ሶስተኛ የዘር ፈሳሽ ምንድነው? ወድዬ የሚባለው ወድዬ የሚባለው ደግሞ እንሽንታችን እንሽንት ከሽና በኋላ የሰው ልጅ ተከትሎ የሚወጣ የሆነ ነጭ የዘር ፈሳሽ አለ። ከሽንት በኋላ በጣም ደቅሞት ሳይወድ ይችላል። ከዚያ በኋላ የሚከሰት በእነዚህ በሶስት መንገድ የሚጠናቸው

የነካብንን ቦታና ልብስና ሰውነታችን ላይ የነካብን ቦታ ማጽዳትና ነገር ግን ወዳው ከሽንት በኋላ ተከትሎ የሚመጣ ስለሆነ እዚያ ውስጥ ማድረግና ማጽዳት ብቻ ነው፣ ይሄ ነው።